ድርስ ቤት ሆነ አረጋ ማለት እንዲህ ነው። አያደው አ እዛ መንገዱ ላይ ዳም ጤው ወድቋል። እዛ መንገዱ ላይ የትኛው መንገድ? ከብት መውረጃ ነው ምን ያ ሰውጊ አግኝቶት ነው። ሌላ ስላጃሁ ሰው አግኝቶት ነው። ያ የተረገመ ሰይጣን የሆነ ሰውዬ አግኝቶት ነው እንጂ አግኝቶት ነው። ያ የተረገመ አውሪ የሆነ ሰው ወይኔ! በስመ አብ ወልደ መንፈስ ቅዱስ። አንተ ም አንተ ገምቶ ደንፈስ

ደህና ነን። ዘር ይመስገን። ሰላም ናቸው። እንዴት ነው አስማረ? እሰይ ደህና ነው ወይ? ደህና ነው። እግዚአብሔር ይመስገን። አንተ ደህና ነህ? ደህና ነህ ወይ? ተሻለህ? ተሽሎኛል። አሁን ይኸውልሽ፣ ባለፈው እናንተ ቤት ሂጅ፣ በሻወይቱም በሎሚቱም

እኔማ እኔማ ብርቅ ደህና ደህና እንት አንቺ፣ ደህና ነው ከስሜ። እባክሽ ደህና ነው እኮ ነው ምልሽ፣ ድንጋጤ ጭምር ነው። ደህና ነው እና እንት ነው ጠረኩት ያን የማይደርስ ሰው መስማት የለበትም። እዚያው ነው። ሽፉን ሽፉን አርገን ደግሞ እንዲታደርጎ ተደብድቦ እንዲባል አልፈልግም። ሽፋሽሉ እንደነገር ይልቅስ ታጅ ና አሁን አስማረስ እንዳደች እናስማረደች ደሽ መድኃኒት፣ የቁስል መድኃኒት በአገስጠኝ ብለሽ በዚያውም ንገሪ፣ እንደዚህ እንደዚህ ሆኗል ብለሽ ንገሪ። በዚያውም ሰው እንደሰማ መንገድ ላይ ሰው ያገኘሽ እንደሆነ ጠንከረም ልሽ ተጓሽ ላለው ብለሽ አደራሽ፣ ምን ሆነሽ ነው ብለው እንዲያፋጥጡሽ፣ ምንም አለም ያበለሽ መድኃኒቷችሁ ንዛችሁ፣ አደራሽ ሰው እንዳይሰማ ብለሽ

ተው ቢባሉ ማይሰሙ ማይሰሙ ያ ደግሞ ይሄ ደሞ እጁን ያርግፈው ምን

አንተ ይኑራ ይኑራ ስለዚህ፣ አይመለከተኝ። ምን አባቱ ምን ድፍት አረጋ፣ እንደው ምን እንደው አንተ ትንሽ ብታየው ደግሞ ታውቀው አይደለ? መልሰህ እዛ ማረሚያ ቤት እንደ መግባት ነው እኮ። ይኸውልሽ አልሁሽ እኮ ደግሞ ቢነሳም እንዳለ የሆነ ምግብ ነው የምልሽ፣ እና ይሻላል ብላ ነው አረጋ። እንደው ደግማ የለ ተው እባክህን፣ ሁለተኛ ደግሞ እንደው ሌላ ነገር ማምጣት አሁን ከሱ የዳምጠው ልቅ አንድ ሶርሶ አለ አለ አያሌው የሚባል አሁን እሱ ነው ይቀርኝ። እሱን ደግሞ ደብኛው እንግዲህ አይ ሰው መስሏል፣ አያሌው ሰው መስሏል። እናቴ አስማረ ብቻ ነው እንዶ ተዚህ መንደር እሱ ሻል ይላል መሰለኝ እንጂ አስማረ አስማረና ደምጠው ማን ነው እሱ? አይ ደግሞ አስማረን አስገባሁት አያሌው እና ደምጠው ያስማረ ይወልሽ ዳሰ አስማረ ከነ ምሽቱ የዋለልኝን ውለታ አዴ እንዴት አባቴ የቁሜን ለመልሰው ነው እንጂ እንጂ እሱ እሱ እንደው መዳን ያለሚከፈላቸው እሱ ገራም ነው እንዶ ተመንደሩ እሱ ሰው አስታራቂ ሽማግሌ ነው፣ ደህና ነው አለ እንጂ ናት የቆየ ተንኮሻኮሸ ስር ለስር የሚስ ሎከለከ እሱን ለኔ ተይው። እንግዲህ እንዳለ አንድ ቀን ብቻ ቦታ የምፈልግለት እንጂ እሱ መታ አባቱም ማይቀርለት

ምድረስ የታሴታው፣ አሁንማ በላይ በታች በላይ በታች ነው የምትሆን እንጂ ባሏ ሲነካበት። እስኪ ለልና በጓሮ በኩል እናንተ በላይ ነሽ። አስማረ አላችሁ? እስኪ ና ማንተ። አስማረ እኔ ነኝ። አንተ ደህና ነኝ አንተ የቁስል ብለህ እንደው ያስቀመጥኸው መድሀኒት ይኖርሃል ወይ ምን ሁነሽ ነው ደህና ነሽ ኧረ እኔስ ደህና ነኝ አያኔማ ለሆነ ወገኛችን እንግዲህ የቁስል ዳምጠው ነው እናቴ ዳምጠው ወደ መስክ መንገድ ምን ራ ነው እንጂ አግኝቶት እናቴም ተምኔው አንቺ፣ ኧረ ተበላሁ። ተምኔው እኔ ምን አውቃለሁ፣ ስመለስ እና በጣም ተጎድተዋል። ደንፈሳታል ፈሳታል እንጂ ፈሳታል እና ምን እና ያዋዘዛቸዋል። ይዞልኝ መጣ ሰምቻለሁ፣ አያሌው

ጨርሶ ነው ይሆን? ደግሞ ይደቃል እንጂ ደረት እንዴት ዝም ይላሉ?

እየበረረች ስትመጣ ምን አክላት አለኝ። ምን የሞተ እኮ ነው የመሰለኝ። እኔማ አንተ ያጎብልሃል ያጎብልህ እኮ ባይነግረኝ እኮ ወልቆ ቀርቶ ያልሽ ይል ነፍሰ ሁኖ ነው የነገረኝ። አያሌው አያሌው ዳንጠ ወድቆልሃል ሲለኝ እኮ ነፍስ የለኝም ነው ብልህ በረሩ። እግዚአብሔር እግዚአብሔር ይስጠው። እንዲው አንተ እንዲው የትንሽ ትልቅ እንዲው ፍሬ ሆነልሽ፣ ፍሬ ሆነልሽ። ሰው አለ እኮ የለም ሰው አለው ያጠገው ብለው የለም ሰው እንዳሉት ይጮህ ነበረ። እኮ ማልዳው እኮ አግኝቼው ነበር ወደ እዚያ ወደ ማሳሰል መስክ ላይ እኮ አግኝቼው ነበር። አሁን እንደወቀሳ ብዬ ለምንድን ነው የማትታው? እኔ ነገሩን ለማብረድ እንድየወጣሁ እየወረድሁኝ አንተ የግል እንግጥኔን የምትወቅሰው ለምንድን ነው? ሰምቻለሁ እና አሁንም ተው ብዬ ብለውስ ገላምጦኝ እንዳልሆነ ሆኖ ተነስቶ ይውል። ከእሱ ጋር ተዚህ በኋላ ምንም ነገር የለኝ ይውል የተናገርኩት አፌ ላይ ሳይደርቅ ያለ ምን ምትሄድበታል? እስቲ እነዚህ አካውቶች እንዳለ እንደተበተኑ ናቸው። አረ በሰው ማሳሪ ጎልተው በላቸው ሁኔታ ድረስ ነው።